ልጅቷ ሀምሳ ሺህ ብር ፈልጋለሁ ብላኛለች። እና እናማ ሀምሳ ሺህ ብር ሰጥሻት ወርቅሽን ተቀበይ እያልኩሽ ነው። ባዩሽ ይሄን ቤት ለቀሽ ተወጪ ማለት ያዝኩት እኮ ቀልድ አይደለም። ውጭንኝ ልኝ ያልኩሽ እኮ። ሜላት ምን ሆነሽ አልተረጋግ እንጂ። አረ ያደረግሽውን ሁሉ ዝም ስልሽ ሌላ ተጨማሪ ነገር ደግሞ ያምርሻል ስታስቢው። ከዛ ሁሉ ወርቅ ሀምሳ ሺህ ብር የሚበልጥብኝ ይመስልሻል? አረ እሱንማ እየወልሽ እኮ። ተረጋግተሽ አስቢበት የማይሆን ጥርጣሬ ውስጥ ገብተሽ ወርቅሽን እንዳታጭ። ይኸውልሽ ባዩሽ የማይሆን ነገር እያሰብሽ ልትሆን ያሰብኩትን ሀሳብ እንዳታስቀይር። እኔ የፈለግሽውን ማድረግ ትቻልሽ። ወርቅሽን ከፈለግሽ ግን ሀምሳ ሺህ ብሩን አዘጋጅ። ምን ሆኗል? ምንም አክስቴ እኮ ነኝ አውቀኝ። ማን አንቺ ነሽ አክስቴ? ምናሴ በእናትሽ አትጮይብኝ። እንዲህ ነኝ እና፣ ባዩሽ ዛሬ ሰው ሁሉ ምን ሆኗል? እንደዚህ ከፍ ዝቅ የሚያደርገኝ? ከፍ ዝቅ መደረግ ስላለብሽ ነው ይህ ልጅ ጤና የለውም እንዴ? ምን እንደሆንክ ለምን አትናገረው? ቆይ እንዴት ነው እማዬ ያን ሁላ ነገር ያደረግሽው? ምን አደረግኩኝ? ቆይ ማላቅ መስሎሽ ነው ምን እንዳደረግኩ ብትነግረኝ አይሻልም? አክስቴ የሆነት በጣም ነው የታዘብኩት። በጣም ነው ያስጠላሽኝ። እንግዲህ ምንድን ነው እንደዚህ መሆን። እንደውም ልንገርሽ፣ እማዬን አክብሪያት እንጂ የማረግሽን አውቀው ነበር። ልጁ ታሟል እንዴ? ምንድን ነው የምትፎክርብኝ? ተይ እባክሽ። ፉከራ መስሎሻል? ቆይ የምታደርገውን አድርግና አሳየኛ፣ ከዛ ይለይልናል። እማዬ ጅንባት ይዘኝማ አሳይሽ ነበር። ትልቅ ሚስጥር ምንድን ነው እሱ? ዋናው ሚስጥሩ ሳይሆን እማዬ፣ ይህን ሁሉ ነገር እያወቀች ለምን ለፖሊስ አሳልፋ መስጠት አልፈለገችም የሚለው ነው። አሀ እና ምን እያልሽ ነው? እማዬ እና ባዮሽ የሚተዋወቁት እኛ ወደ ዝች አለም ከመምጣታችን በፊትም። እና ቢሆንስ? ስለዚህ እነሱ ከኛ በላይ ስለሚተዋወቁ ይህን እንጸብ ለነሱ እንተወላቸው፣ ምናሴ። እንደሱም አይሆንም እኔ እያሉ ማይ ብቻዋን ናት፣ እመኔ። ምናሴ እማዬ የምትፈልገው ሁሉንም ነገር ለእሷ እንድንተወላት ነው። ቆይስ ከመቼ አላውቅም፣ ምናሴ

በተደጋጋሚ ግብ ስታወራ ከማን ጋር ነው ስላት ከአክስቴ ጋር ነው ስለ ነበር ባዩሽን ሳ ናቆጠ ተጫወተችብኝ። ይሄን ያህል ግን ቆይ ምን አድርገሻት ነው? እኔም አልገባኝ። እና ቆይ ለምን ለፖሊስ ተናግረና እናስይዛት? በፖሊስ ማስያዙንም ሆነ ለአባት መናገሩ ጭራሽ እንዳታስበው። ምናስብ ለምንም። አየ ባዩሽ ምን እንደነካት አላውቅም። መልካም ነት ነበረች። ለዛ መልካም ጊዜያችን ስል ደግሞ ሁሉንም ነገር ተዋ፣ ማየት አልፈልግም እንዳለች እውነቱን እንደነገራት ነገረው ማለት ነው እናም እሱ በጣም ውል እየያዘበት ነበር በስከ መጨረሻም ቦርስ የሴት ቦርሳ ታቀፈ መዞር ጀመር ከአንተ ልጅ ገና እንዲሁም ሳታብድ በጸበል ወስድ መውሰድ አለብኝ ያለ እየቀለለው ነበር በዛም ተናዶ ተነስቶ ወደ ሀንቾ ጋ ሄደ ሀንቾ መቤት ነበረች እና ምንድ ነው የሴት ቦርሳ ያዝከው ለምንድ ነው ብላ ስጠይቀው ጭራሽ ድጋሚን ደግሞ እንደ በፊቱ መስረቅ ጀመራችሁ እንዴ ከየት ነው ያመጣሁ ብላ ስጠይቀው ጓደኛው ቦርሳዋን አሳቀፋ ጥለው እንደሄደች እያሾፈ ነገረው ማለት ነው። ተምቹ ተናዶ ነበረ እያሾፈበት ስለሆነ ጆሮ ግን ያው እየሳቀ ነው። እናም እንደዛ ሲላተኝ ተናዶ ተምቹ ጥሎት ሄደ። ተመልሶም ቦርሳውን ለሀኒቾ ሰጣት ማለት ነው። በስተ መጨረሻም የእናቷ ወርቅ እጇ ላይ ገባ። እሷ ግን ወርቅ መሆኑን አልገባትም፣ አላወቀችም። ኖርማል ቦርሳ መስሏተኝ አይታውዝን ብላ አስቀመጠችው ማለት ነው። እናም በአደራነት እሷ ጋር ነው ያስቀመጠው እሱ። ማንም ከእርግብ ውጭ እዛ ውስጥ ቦርሳው ውስጥ ሌላ ነገር እንዳለ ማንም አያውቅም። እሷ ግን ትፈልገዋለች ማለት ነው። አንዴ ከእጇ ከወጣ በኋላ በባለፈውም በአደራ መልኩ ነበር ለተምቹ፣ ስለምታምነው ለእሱ ሰጠችው። እሱን ይዛ ባዩሽ ጋ ከሄደች ስለምትቀማት አሁን ግን ልታገኘው አልቻለችም ጭራሽ አሁን ጆ እጅ ላይ ገብቷል ማለት ነው። በስተ መጨረሻ ታምቹንም ብትፈልገው አላገኘችውም። እናም ታምቹና ጆሮም ያው እርግብን እርግብን ከባዩሽ ማዳን ስላለባቸው እንድን ማሳዝ እንዳለባቸው በባለፈው ሆስፒታል መጥተው የጠየቁና ፖሊሶችን ስለማውቃቸው እነሱን ማሳዝ አለብኝ ብሎ ወሰነ። ማለት ነው እና ለማስያዝ ሁለታቸውም ተስማምተዋል። በሌላ በኩል ባዩሽ ከእርግብ ጓደኛ ጋር ተመሳጥራለች። የእርግብ ጓደኛም ከእንግዲህ ከነባዩሽ ከነሜላት ቤት ከወጣች በኋላ ረጅም ጊዜ ከእሷ ጋር የተቀመጠችው እንደ ጓደኛ አምናት ነበር። እሷ ግን ጓደኛዋን በአምሳ ሽብር ቀየረቻት ማለት ነው። እርግብም ተጠራጥራ ነበረ፣ ግን እንደዚህ ልታደርግና ከባዩሽ ጋር ተስማምታ እሷን ልሸጣት እንዳሰበች በፍጹም አልገመተችም። እና ሜሮን የምትባለው ጓደኛዋም ከወይዘሮ ባዩሽ ጋር ተገናኝታ እርግብ ያለችበትን ቦታ አውቃለሁ፣ አምሳ ሺ ብር ከሰጠሽኝ እጠቁምሻለሁ አለቻት። ስታይኝ ሞኝ እመስልሻለሁ እንዴ? እንዴት አንቺን ላምንሽ እችላለሁ? ምንስ ማስረጃ አለሽ እሷ ያለችበት እንደምታውቂ አለቻት። እሷ ግን አውቃለሁ። ለዚህም ማስረጃ እንዲሆንሽ በባለፈው ሽጉጥ እንደተኮሽ እንደደቀንሽባትና ወርቁም እሷ ጋር እንዳላቃለው አለቻት። እናም ጥላት ነው የሄደችው። ቀጥታ ወደ እነ ሜላት ቤት ሄዳ ሜላትን ነገር እና ለማናገር ነው ያሰባቸው። ሜላት ደግሞ እውነታውን ያለውን ነገር ሁሉ ለልጇ ለምናሴ አሴ ነግራለች። ምናሴም በጣም ደንግጧል። እንዴት ያለው የሆነ ነገር ማድረግ አለብኝ። እንዴት የዚህን ያክል ድረስ ታጭበረብርሽ? የዚህን ያክል ነገር ዋጋ ስታስከፍልሽ ለምን ዝም አልሻላት? እሷም ያው ምንም ነገር እንዳታረግ በውሳኔ እኔ ጓደኛዬ ናት፣ የእሷን ነገር ለእኔ ጠውልኝ ተውልኝ፣ አንተ በምንም አይነት ጣልቃት ትግባ በውሳኔ ብላለች። እናም እሱ ቢናደድም ለእሷ ሲል እንግዲህ ሁሉ ነገር ቻል ማድረግ ስላለበት በጠዋት ስትሄድ በሩን ሲከፍት እሷ ና ያገኘው። እናም ተናዶ ነበረ እና እሷ እንዳላወቀች ነው። እሱ ግን ደግሞ ምን ልታደርጊ መጣሽ ይመጣሽ በጣም ነው ያስጠላሽ ምናምን ብሎ በሩን ዘግቶባት ሄደ ማለት ነው። ባዩሽ ሜላትን አግኝታ እርግብ ያለችበትን የምጠቁመኝ ልጅ አግኝታለች፣ ግን አምሳ ሺ ብር ጠይቀኛለች አለቻት። እሷም ከዚህ ካደረግሽኝ በኋላ ሁሉ ነገር ካደረግሽኝ በኋላ እንዴት ላምንሽ ይችላሉ? አምኜስ እንዴት ነው ለአንቺ አምሳ ሺህ ብር መሳጠሽ አለቻት። ያለሽ አማራጭ ማመን ነው፣ ወርቅሽን የምትፈልጊው ከሆነ እኔን እመኚ አለቻት። እሷም እንደምታስብበት ነግራት እንግዲህ ጥላት ሄደች እና መሀኒቾንማ ማክራ ነበር ድጋሚ ሌላ ጥፋት ማጥፋት የለብሽም፣ እኔ ባንቺ ውሳኔ ባንቺና በጓደኛሽ ጣልቃ መግባት ፈልጊ አይደለም፣ ግን ማየ ስህተት እየሰራሽ ነው ብትላት ወይዘሮ ሜላት አልሰማችም ማለት ነው ሌላ እድል መስጠት እንዳለባት እና ባዩሽ ለመፈተን ማለት አንድ የመጨረሻ እንድድል ልስታት እሷም የሆነ አስቸጋሪ አብረን ያሳለፍናቸው ጥሩ ጊዜ ያሉ ምናልባት አስቸጋሪ ሁኔታ ላይ ሆና ይሆናል ምናምን ብላ ለእሷ ለማዘን እየሞከረች ነው ማለት ነው። እሷ ወይዘሮ ባዩሽ ግን ይህ ሁሉ ሴራ የምታሰረው ዝሮ ዝሮ ለራሷ ነው። ምክንያቱም እስካሁን ያም ሁሉ ነገር ርቀት የሄደች ሴትዮ አሁን አትመለስም በአንድና ወይዘሮ ሜላት የሰጠቻት እድል ራሷን ድጋሚ እንድትወጋት ቦታ መስጠት ነው። አንድ የበደለ ሰው አንድ ያጠፋ ሰው ከስተቱ ካልተማረ በስተቀር እንዲሁ ዝም ብሎ ድጋሚ ማመን ራስን ሌላ ጥቃት ማዘጋጀት ነው የሚመስለኝ። እናም ተገናኝተው እንግዲህ ወይዘሮ ባዩሽም እና ወይዘሮ ሜላት ተመካክረው ብሩን ሰታታለች። ብሩን ሰታትም እንደሄደች ከእሷ ከነ ወይዘሮ ሜላት ቤት ስትወጣ ትክክል አይተዋት ለፖሊስ ጠቆሙ ማለት ነው። ከዛ ሜሮን ከእርግብ ጋር ነበረች። ደውል ሲደወልላት ማን ነው የደውሉ ብላ አስጠይቃል። ደንበኛዋ እንደሆነ እንደሚያውቃት ከዚህ በፊት ቤት እንደሚመጣ አሁን ግን ውጭ ማግኘት እንደሚፈልግ ምናምን ብላ ሌላ ሌል ለታሪክ ፈጥራ እርግብና ሳምናት ወጣች ማለት ነው። ስትወጣ ግን ስትቀበል የነበረውን ሀምሳ ሺህ ብር ለመቀበል ነው የወጣችው። ምክንያቱም እሷ ሀምሳ ሺህ ብሯን ተቀብላ እርግብን ከዛ ቤት ታስይዛ ለማስወጣት ነበር፣ ግን አልተሳካላትም። ወይዘሮ ባዩሽም የራሷን እቅዳቅዳ ሄደች። ሽጉጥ ይዛ ነበረ። የት እንዳለች ንገሪኝ፣ ከዛ ሳጥሻለሁ ብሩን አለቻት። መጀመሪያ ብሩን ካልሰጠሽኝ የት እንዳለች አልነግርሽም አለቻት። ከዛም ሽጉጣም መዘዝ አርጋ ደቀነችበት። አሁን በግድሽ ሳትወጅ ሳይሆን በግድሽ ያለችበትን ትነግሪኛለሽ፣ አለበለዚያ እገልሻለሁ፣ እደፋሻለሁ አለቻት። እጅሽና እግርሽና ቆራርጭም ጥርሽ ቆራርጭኝ እንጂ የት እንዳለች አልነግርም እያሉ በክርክር እየተከራከሩ እያሉ ታምቹና ጆሮ የቀጠሯቸው ፖሊሶች ደርሰው እንግዲህ እጅ ከፍንጅ ተይዛለች። በስተመጨረሻ ባዩሽ ወደ እስር ቤት ተወርውራለች በጣም በሚያሳዝን ሁኔታ። ወርቁንም ሳት በለው አምሳ ሽብሩንም ሳት በለው ምንም ነገር ሳያገኙ ሁለታቸው እንግዲህ በባዶ አጨብጨው ቀርተው ማለት ነው። እናም እርግብ ጓደኛዋ ስትከዳት ምን እንዳስተሰማት ምን እንዳሰበች በቀጣይ ክፍል የምናየው ይሆናል። ቤተሰቦቻችን፣ የተሰዎቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ቪዲዮውን እስከመጨረሻው ካያችሁ ሰብስክራይብ፣ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ሰላማችሁ ብዛችሁ።